ሰበር ዜና። የዛሬውን ዜና በትክክል እናቀርባለን ማለት ነው። እሩታዬ እንግዲህ ያለችበት ቦታ ታውቋል ማለት ነው። በቁጥጥር ስር ውላለች ማለት ነው። ነገራችኋለሁ፣ እኮኔ እሩታዬ እሩታዬ ቤተሰቦቿ ጋር አትሄድም አዲስ አበባንም አትለቅም ብያችኋለሁ ማለት ነው። ብያችኋለሁ አይደለ? አሁን ሌላ ወንድ ይዛ ትመጣለች ባይዘወይ ማለት ነው። ሌላ ወንድ ይዛ ልቀላቀል፣ አሁን እንግሊዝኛ እኮ በጣም እየቀላቀለች ነው እሩታዬ። ዓለም አቀፍ ሄመስ መሆን ስለምትፈልግ በእንግሊዝኛው በእንግሊዝኛው አድርጊና እንግዲህ ዓለም አቀፍ ሄመስ ብትሆኝ እንኳ

ሩታዬ ማለት ነው። በህልምሽ ዓለም አቀፍ ትሆኛለሽ ተኝና ማለት ነው። ህል አህልም በቃ አልም ማለት ነው። ዓለም አቀፍ የመሱ ነሽ። በአውሮፓ፣ በአፍሪካ፣ በእንትና በእንትና በቃ በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ በቃ በሁሉም ማለት ነው። ዓለም አቀፍ የመስ እንደኑራዬ ማለት ነው። እንደዛም መሆን ትፈልጋለች እና አሁን እንግሊዝኛ ያያብ ነው አስር እንግሊዝኛ ብታ ብታ ብትቀላቅዬ ማለት ነው እዚህ ጋር ጽፈሽ ይዘሽ ማለት እንዴት መሰላችሁ፣ ሩታዬ አሁን እንግሊዝኛ የምትናገረው ማለት ነው። ጽፋ ታጠናለች። ቪዲዮ ለመትራት አሉት ታጠና ታጠና ታጠናና ጽፋ እንዳንድ የሱ ነው እንደሚባለው ማለት ነው ባይዘወያ ሬዲ እንትንትልና ከዛም በኋላ ቪዲዮ ትሰራለች ማለት ነው። እንደዚህ እያደረገች ሺህ ጊዜ ማለት ነው ሚሊዮን ጊዜ ብትደክሚ ማለት ነው ሩታኔ የምነግርሽ አስረግጬ የምነግርሽ አንቺና አበጋዝ መቼም ቢሆን ዓለም አቀፍ የመሳቱን መቼም ኔቨር አልቅሱ። ዝም ብላችሁ አቤት፣ አበጋዝ ደግሞ ማልቀስ ሲወድ እኮ ውይ፣ ባለፈው ዳኒስ ያስለቅስ ኖር አንተ አልቃሻ፣ የወንድ አልቃሻ ማለት ነው። ባለፈው ዳኒስ ያስለቅስ በቃ፣ ጀነን ብለን መስራት አትችልም ማለት ነው። ሁሌ እንዳለቀሳችሁ ሩታዬ፣ እንግዲህ እነግራቸዋለሁ። ቤተሰብ ጋር አትሄድም አሁን ቀስ ብላ ደግሞ የሚያጽናናት ምናምን ነገር የሚያበረታታት ወንድ ነው ይዛ የምትመጣላችሁ ማለት ነው። ሩታዬ እመኑኝ፣ ከጎኔ ያገኘሁት ከጎኔ የሆነ ልጅ ምናምን ብላ ሌላ ወንድ ነው ይዛላችሁ የምትመጣው ጠብቁኝ። በቃ ይሄ ነው ማለት ነው። ሩታ ይዛላችሁ ትመጣል እንጂ ሩታ ክብር ኑሯት ቤተሰብ ጋር አትሄድም። ገባችሁ እንግዲህ። እርጉዝናት ናት ተብላል አደል እንዴ? እርጉዝ ናት ከተባለ፣ በነገራችን ላይ እዛው አዲስ አበባ አብሮ ነው ያሉት ማለት ነው። ግን ውሸታም ናቸው እና መቼም ቢሆን ቤተሰቦቿ ጋር አትሄድም። ገቧቸው አይደል? መቼም ቢሆን አትሄድም። አትሄድም ማለት ወራዳ ስለሆነች አትሄድም። እና አበጋዚ ደግሞ እንዲ ያለችበትን ብቻ ነገረኝ። እባክ ነገረኛ ቤላ መሄዳለበየራውን ያትክ ነው ደግሞ ማለት ነው ምን መሰላችሁ፣ ስለ ፍቅር ስለ ፉፉ የማወራ ደግሞ ማለት ነው። በቲክቶክ ደግሞ የሉሉኛ እናዘጋ ምናምን እያላችሁ የምትቀደዱ ያች የሆነች የምትባለው የሆነች ጥልማሞት የሆነች ወይ አታምር ወይ አታፍር የጥሩ ነገር ጥሩ ስራ የላት። በነገራችሁ ላይ እንደዚህ እኮ ትጠቀማለች፣ ያብረሽን በጎች ሰብስባ አሁንም ብር ያሰባስባሉ። አሁን የሚሰጡሻል ትጂዬ ማለት ነው እና እነሱና እንዴት አለች። ትግሬ ደግሞ ማለት ነው ያው ትግራዋይ ነች። አንዷ ደግሞ ማለት ነው ከትግሬ እንኳን ጅል የሚኖር አይመስለኝም ነበር፣ ጀግና ምናምን እንደዛ ነበር። ግን አለች አንዲት ደግሞ ማለት ነው ሴትዮ ማለት ነው። እቺ በነገራችን ላይ ትግራይዋ ማለት ነው፣ ከወሬሽ ታስታውቂያለሽ። ትልቅ ሴትዮ ነሽ ማለት ነው። ስታወሬ ራሱ በወሬሽ ከኛ በላይ ነው የምትመስል ማለት ነው። ትልቅ ሴትዮ ነሽ ማለት ነው እና እዛ ቲክቶክ ላይ የሉን ይቻላል። እናዘጋባቸው አረልሳንሽ ዘጋ እኔ እኮ ሰርቼ ነው በኋላ የመድያም ቀወኝ። አንቺ ግማታው ማለት ነው። እኔ እኮ የመድያም ቀወኝ ሰርቼ ስራዬን ሰርቼ ዩቱብ ሰርቼ፣ አንቺ ቲክቶክ ተዘፍዝፈሽ አውሮፓን የተቀመጥኩ ካናዳን የተቀመጥኩ ብለሽ ማለት ነው ዝም ብለሽ ስለፈልፊ ታደርለሽ ትውያለሽ ማለት ነው። አልሆነልሽም እንጂ እኮ ማለት ነው። እንደነት እጅ ልመልስላችሁ ማለት ነው። አልሆነላችሁም። እኔን ማጥፋት አልቻላችሁም። ምን መሰላችሁ? አንዲት አፍያ የምትባል ዩቱበር ጋ ማለት ነው ፎቶዬን ካልሆነ ፎቶ ጋር አቀራብራችሁ እኮ ብዙ ነገር አድርጋችኋል። የሚያሳዝነው ነገር እኔን አጠፋለሁ ስትል ግን እሷ ጠፍታ ቀረች። እኔን አጠፋለሁ ስትሉ እናንተ አንዳንድ እያላችሁ እየጠፋችሁ ነው ማለት ነው እና ምክንያቱም እኔ መጥፎ አይደለሁም ውስጤ ንጹሕ ስለሆነ እኔ አልጠፋም። እናንተ ግን ውስጥ ለውስጥ ተንኮል ስለሆነ መቼም ቢሆን በነገራችን ላይ ያ መቼም ቢሆን ይቅር አላላትም። መቼም ቢሆን ማለት ነው የእኔም ፎቶ ከራቆት ፎቶ ጋር አቀራብራ ወላሂ በአሔራው ማለት ነው አላህ ሰጥቻታለሁ እንደዛ አድርጋ ቀና ብራይኒን ፎቶ የሉሉ ፎቶ ነው ብላ አቅርባ አፍያ ወላሂ ለአላህ ሰጥቻታለ። እንደዛ አድርጋ ፎቶ የእንትን ስላለች ማለት ነው መቼም ቢሆን ማለት ነው። እና እናንተ ማለት ቲክቶክ ተዘፍዝፋችሁ ማለት ነው። ቲዚ ያው ብር በጎቹ ስለሚሰበስቡልሽ ብርሽ እንዳይቀርብ ምትጠቀሚ ማለት ስራ አፈት ይሆን ምንድን ባሻንቅላ ይሆን። ኧረ በእናትሽ ወደዛ ማፈሪያዎች እና እንደዛ ነው እላችኋለሁኝ። አንመጣጠን ባይዘው እኔ ስራ ሰው ነኝ፣ እናንተ ደግሞ ቦዘኒዎች ናችሁ። ገባችሁ አለ ቲክቶክ 24 ሰዓት ተቀምጣችሁ ዝም ብላችሁ ማይ ጋድ። እና እንደዚያ ነው እላችኋለሁኝ። ሲቀጥጥር ሲቀጣጠር ሩታ አዲስ አበባ ነው ያለችው፣ አብሬሽ ጋብሮ ነው ያሉት። ግን ደግሞ አስረግጬ የምነግራችሁ የእነሱ በጎች ማለት ነው ከሩታና አብሬሽ በቃ ውሸታም ናቸው። ይሄን አትክዱም። ከመጀመሪያው እስከ መጨረሻው ድረስ ውሸታም አንድ እውነት የለም። አንድ አብሬሽ ናርተ ውሸታም ናቸው። እስከ መጀመሪያው እስከ አሁን ድረስ የሚሰሩት ሁሉም ነገር ውሸት ነው። ውሸት መቶ ፐርሰንት ሃንድረድ ፐርሰንት ገባቸ አርለ መቶ ፐርሰንት የሚሰሩት ምንድን ነው? ውሸት ነው። በቃ አስረግጬ ነው የምነግራቸው ቀዳሮች፣ በጎቹ ማለት አላማ ቢሶች ደግሞ እኔ ጋር እኩል? በእናታችሁ እኮ ሰርቼ ነው የማደርግ። እናንተ ሀያ አራት ሰዓት እንደናንተ ቲክቶክ ተዘፍዝፌ አብረሽ ሩታ ስለኖራለሁ መሰለሽ? አንመጣጠን፣ በእናታችሁ አንመጣጠን። በጣም ነው የምጸይፋችሁ ባይዘ፣ ምክንያቱም አትመጡኝም። እኔ በነገራችሁ ላይ ጀግና ሴው ጠንካራ፣ በቃ እንደዚ አይነት ሴት ነው ደስ የሚለ። ማለት ሴት የሚሆን ወንድ የሚሰራ ሰው ምናምን፣ በቃ ደስ ይለኛል። እናንተ ቦዘኔዎች እዛ ቲክቶክ ተጎልታችሁ ከሌ ሰው ስትበሉ እኮ ነው የምትሉት እኔ ለአስር ደቂቃ የእነ ሩታን ስም አንስቼ ምናምን ትለው ከዛ በኋላ የለውም እኮ ማለት ነው። እናንተ ግን ሀያ አራት ሰዓት የሰው ስም ስትበሉ ነው የምትሉት። ማፈሪያዎች፣ አላማ ቢሶች እንዴት እንደምትቀፉኝ ታውቃላቸው። ግን እዛ ጋር ቲክቶክ ሰፈር ያላችሁት ማለት ነው በጣም ነው የምትቀፉኝ፣ በጣም ነው የምትጸይፋቸው። አንመጣጠንም የምሬ ነው ምላችሁ። ይህደዛ ወደዛ ሄዱ በእናታችሁ። እና ይህኔን ስም አታንሶች ይጀመር፣ ይሄኔ ስም በእናንተ አፍ እንዲነሳ አልፈልግም። ትገሙኝ አላችሁ በቃ የእውነት ነው ምላችሁ የእኔ ስም በእናንተ አፍ ማለት ነው ይሄ። አትታጠሙ ሸዋ አራት ወስዱ። በነገራችን ላይ ሀያ አራት ሰዓት ቲክቶክ ስለሆነ የምትዘፈዘቡት ሁለ ነገራችሁ ሸታችኋል። ሸዋ አራት ወስዱ። ምናትሉ ምናትሉ ገምታችኋል። ቤታችሁ ግም ነው። እናንተ ግሞች ናችሁ፣ ቤታችሁ ግም ነው በቃ እንደዛ ሰው አታቀርቡ ማለት ነው። እዛ ጋ ተሰብስባችሁ የሩታ ብሬሽ ሩታ ደጋፊዎች እዛ ጋ ቲክቶክ ተሰብስባችሁ የሰው ስንትስ በሉ ሀያ አራት ሰዓት ላይቭ ላይ የምታደሩ በሙሉ ከሌከሌ አላላችሁም። ስማቸው ለመጥራት ራሱ በጣም ነው የምትቀፉ ማለት በሙሉ ግማታሞች ናችሁ። ጽዳት የሚባል የላችሁም። ልብሳችሁ፣ ውስጣችሁ፣ ቤታችሁ፣ ሰውነታችሁ ራሱ አይታጠብም። በሳምንት አንድ ቀን እንኳን ራሱ አትታጠሙ። ግሞች ናችሁ። ባይዘወይ ማለት ነው እና እንደዚያ ነው እላችኋለሁ፣ ማለት ነው እኔ መናገር ሞራሉ የላችሁም። በጣም ነው የምትደብሩኝ፣ በጣም ነው የምትደብሩኝ። ሲቀት ሲቀጣጥን እንደዚያ ነው እላችኋለሁ። ሩታ የሰራችሁ እዛ አንድነ ፓርክ ቪዲዮ፣ ሁልጊዜም የሚሰሩበት ቪዲዮ ላይ የሰራችሁ ብዙ ሰፊ ስለሆነ ከአንድ ቦታ ላይ ሆና በቃ እንደዚያ ላይ የሰራችሁ እና ሩታና ብረሽ አብረው ናቸው። ግን ውሸታሞች ናቸው፣ ገባቸው አስረግጬ የምነግራችሁ ከጅምሩ እስከ አሁን ድረስ አብረሽና ሩታ ውሸታሞች ናቸው። ውሸታሞች። ሲቀጥል ደግሞ ፉፉዬ ይዟ አንድ ሴት እየመጣ በድንጋ ፍቅርዬ የኔ ስማርት ማለት ነው። እና የትናንትና ቪዲዮ ግን ግን ማለት ነው፣ ንገራችሁ እንዲሁ ልንገራችሁ ማለት ነው። አልተመቸችኝም እቺ እንዴ! ምልጥልጥ ያለች ራቁት ጸጉር የለም ምን የለ። እረ በህግ አምላክ ፍቅርዬ የሆነ ቦርጫም ሰው ይዛ መታ ነበር፣ እና አሁን ደግሞ ፉፉዬ ሯ አታምጣው ስለው አመቶ ቆለለው አሉ። ፍቅርዬ አንድ ቦርጫ ሚዛ መታ ነበረ ባለፈው ማለት ነው አሁን ደግሞ ምልጥልጥ ያለች ሴትዮ ይዞ አልመጣም ፉፉዬ ፉፉዬ በህግ አምላክ ይሄ ሰው እየተሻሻለ ሄዳ እንጂ እንትን እየተበላሽ ሄዳ እንዴ ፉፉዬ ምነው ኧረ ሀራም ዋላ ሀራም ብልሸሸት ያለች ናት ደግሞ ታዋቂ እኮ ብትሆን መቼም ልታሳወቃች ማለት ታዋቂ ብትሆን ማለት ነው ያኔ ልጠቅማችሁ ትችላለች ማለት ነው። ትጠቅማችኋለች። የሆነ በቃ ፌመስ ማለት በቲክቶክ ምሳሌ ሚሊዮን ተከታይ ያላት ምናምን እንደዛ ብትሆን ኦኬ። እቺ ወያ ትታወቅ ወይ አለባበሷ አያምር። ኧረ ስትጠጉ ደህና ሰው ተጠጉ፣ እነ ፉፉዬ እነ ፍቅርዬ ማለት ነው። ደህና ሰው በቃል አደለም ያን በቃ ፌመስ ምናምን በቲክቶክ አለ አለ እነዛ እነዛ ከሆነ ታዋቂ ጋር እንትን ካላችሁ ተሳሯላችሁ ማለት ነው። እችን አምጣታችሁ አሁን እችን ዱድ ወይን ወይ አለባበስ ሻ ያምሮ ወረ በፈጣሪ መለጥለጥ ያለን ያልወድም፣ እንደዛ አይነት ራቆት ማለት ነው እና እንደዛ ነው እላችኋለሁ ውዶች ይስተካከላሉ መንቻውም ስራ ነው ይስሩ እና እንደዛ ነው የምላችሁ እና አብሬሽ ና ሩታ አዲስ አበባ ላ ቤተሰቦቿ ጋር መቼም አትሄድም አትፈልጋቸውም አቡታ ጀራ ማትፈልግም ቤተሰቦቿን ማትፈልግም ክብር የላትም እና በቃ አአያ ይሄን አገጣጥባቸው አንብቡት ማለት ሰሆነች ባይዘወይ ማለት ነው እና አሁን ደግሞ የሚጭናት አንዱ ሰው ይዛ ትመጣለች ማለት ነው እንደዛ ነገር ነው እንግዲህ በቃ አይደለ ፍሪ፣ ደስተኛ ሁኛለው፣ ምናምን። እውነትሽን ነው ጣንዳ ሰላሳ ደቂቃ ሁን እያበዛችሁ ደቂቃ ማለት ነው። እንደዛ መተች ታለቅሻለሽ፣ ትዋሻለሽ፣ ትተኛለሽ። ደስተኛ ሁኛለው ውሸታሞች ማፈሪያዎች፣ ማለት ውሸታሞች ናቸው። ደግሞ ይህ ሲያለቅ ማልቀስ ሲወድ በፈጣሪ በጀሉ። ይህ ሰውዬ አበጋ ማልቀስ ይወዳል። በቃ ስራው ማልቀስ ነው፣ ማልቀስ ነው፣ ማልቀስ ነው። ሁሌ እንዳለቀሳችሁ ነው የምትኖሩ እናንተ አልቃሾች፣ በጎቹ። እኔና እናንተ መቼም ቢሆን አንመጣጠንም። እናንተ የማትረቡ ማለት ነው። ታጠቡነት በጣም ነው። በሌላ ቪዲዮ እስከምንገና ደህና ነው።